በሰላም ነው? በአስቸኳይ እፈልግሻለሁ ብለህ የጠራኸኝ። እኔ የምልሽ ሶሻል ሚዲያ መጠቀም አቆምሽ እንደ ድሮስ? መች የምጠቀመውን ነው። አሁንም በጣም ይገርመኛል። እንዴት ግን አስቻለሽ? ስንት አይነት ነገር እኮ አለ እዛ ላይ። ትሬንድ አለ እስኪ እንተማመን፣ ኧረ በቃ እርዳታ ሲሰጥታ ያለሽ ወሬት ሰሚ ያለሽ ሀሜት አለ፣ ምን አለ፣ ስንት ጉዳይ። እንዴት አስቻለሽ? ምን ማለት ነው? መሰረታዊ ነገር አደረግከው እንዴ? ቀኑ ሙሉ ስልክ ላይ አፍጥጦመዋል። አይ እኔ ግን እውነት ነው የምነግርሽ ሶሻል ሚዲያ ላይ ብዙ ነገር አለ እኔ ራሱ የተጠቀምኩበት ነገር አለ። እንደውም እንደውም አሁን አሁን ሳስበውማ ሶሻል ሚዲያ የማይጠቀም ሰው በቃ ከህይወቱ የሆነ ነገር የጎደለበትም ይመስለኛል። እኔ ደግሞ ሶሻል ሚዲያ የሚጠቀም ሰው አንድ ነገር አግኝቶ ብዙ ነገር ያጣ ነው የሚመስለኝ። የሚያጣውን ነገር ስለማላምንበት እስኪ እስኪ አንድ ብቻ የሚጠቅም ነገር ንገሪ። ያው በሶሻል ሚዲያ አለማወቅን ሰው እንዲያቅል ማድረግ ትችላለ። አሁን የገባሽ ይሄኛው ጥቅም ብቻ ነው አይደል? ሶሻል ሚዲያ ብዙ ብዙ ጥቅም አለው። እኔ የደረስኩበትን ዛሬ ልነግርሽ ነው የጠራሁሽ። ይኸውልሽ አንቺ አሁን እንደዚህ ብቻ የምታስቢ ከሆነ ዝም ብለሽ አካውንት ክፈችና ላይክ፣ ሼር፣ ኮፒ ሊንክ አድርገሽ እኔን ተከተኝ። እኔ ደግሞ ትልቅ ጥቅም እነግርሻለሁ። ከይቅርታ ጋር ብዙ የምሰራው ስራ ስላለኝ የፈለግከኝ ጉዳይ ንገረኝና ልሂድ። እሺ ተይው ግን ዋናው አለም ስለ እኔ ደግነት እያወራ ነው። የምን ደግነት ነው? ደግነት ቤቴን ሸጬ ለተቸገሩ ለከስኩ። አታረገውም። አንተ ወይም እኔ ህልም ላይ መሆን አለብን። አይደለም ሁለታችንም ህልም ላይ አይደለንም መሆንም ያለብንም የተፈጸመ እውነተኛ ነገር ነው የነገርኩሽ። ናቲ እንዲህ ከባድ ውሳኔዎችን ስትወስን ደጋግመ እንድታስብበት ነው። መናከረ አይ የውርስ ውሌ ላይ ቤቴን መስጠት እፈልጋለሁ ያልኩት ቤት አልባ ለሆኑ ሰዎች ነው እያልኩሽ ነው። ይሄ ደግነት አይደለም። የመርዳት ሐሳብ እኮ ደስ የሚል ነው፣ የሚበረታታ ነው ችግሩ ግን በህይወት እያለክ ያለን ንብረት ሁሉ ከሰጠክ በኋላ እንዳትቸገር ስለሰጋው ነው። መስጠት ማንንም ችግር ላይ ጥሎ አያውቅም። አንቺ ንፉ ገብጋባ ስለሆንሽ ነው። አረ በዚህ ከቀጠልክማ ሳትሞት ሞት ነው ሀውልት የሚቆምልኝ በእናት ሽሙር ለመያዝ እንዳትሞክሪ። ዝም ብለሽ አስቢ። አሁን ለምሳሌ ባለፈው ስንት ዘመን የተጠቀምኩትን ልብስ ነው አውጥቼ ለድሆይ ሰጥቼ፣ በህልሜም በውኔም አስቤ ማላውቀውን ቁምሳጥን ከነ ሙሉ ልብሱ መቶ የተሰጠኝ ታዲያ አሁን ይሄንን ሊፈርስ አንድ ሀሙስ የቀረው ቤቴን ብሰጥ ምን ችግር አለው? አሁን ገና ሀሳብ ገባኝ። ደግነቴ አይደለም፣ በማንኪያ ሰተህ በአካፋ ለመቀበል ማሰብ ነው እንጂ። ከገባሽ እሱም ቁም ነገር ነው። ልባሽ ልብስህን ሰተህ አዳዲስ ልብሶች ከነቁም ሳጥኑ ከተቀበል አሁን የፈራረሰ ቤትን ስሰጥ ምንድን ነው የምጠብቀው? ቅንጡ ቢላ ቤት ነው። እንዴ፣ መቼም የኔን ደግነት ያየ አንድ ባለሀብት አድናቂ ሆንና ና እስኪ እንዴት እንዴት ትጨነቃለህ፣ ጎዳናማ መውጣት የለብህም ብሎ የሆነ የተንጣለለ ቪላማ ይሰጠኛል። በጣም ብልግና ነው ይህ። ከይሁዳ ስራ ያንስ? በየትኛው ሚዛን አነጻጽረሹ ነው ከይሁዳ ጋር ያመሳሰልሽ? በህሊና ሚዛን ለመመዘንማ ብዙ ነገሮች ይጎልሃል። ምንድነው ለትውልዱ ደግነቴን ማስተላለፌ ነው ክፋቱ? እኔ የገረመኝ በዚህ ምስኪን ህዝብ ላይ መነገድ ሳያንስ ራስን እንደ ደግ ሰው ለማሰብ ሞራሉን ማግኘት ነው። ለምንድን ነው የሚገርምሽ? ጥቂት ዳርተው ብዙ ያተረፉ ሰዎች በእኛ ሀገር ውስጥ የሉም። ሙስና የሰሩ ሰዎችና ሌቦች ካልሆኑ አላየሁም። አይ በቃ ተይው፣ በቃ ተይው፣ በቃ እኔ የቢዝነስ አጋሬ ትሆኛለሽ ብዬ ነበር። ግን በቃ አቋምሽና አስተሳሰብሽ እንደዚህ ከሆነ አይ አያዛልቅም። ይቅር በቃ ተይው። በድሃ ወገኔ ላይ ተነግዶ በተገኘ ቢዝነስ ጓደኛ ላፈር አልችልም። ትሰማኛለህ ከዛሬ ጀምሮ አላቅህም። ማታቀኝ። ሰይ ቀደም ብዬ ሌላ ጓደኛ አዘጋጅቼ ባይሆን ኖሮ ጉድ አርገሽኝ ነበር። ሰይ እኔ ግን ብልጡ። በነገራችን ላይ ይህን ጉዳይ ለህግ አካላት እንደማሳውቅ ልታውቅ ይገባል። ኧረ እባክሽ! ኧረ እባክሽ! እንደ እኔ ወዳጅ ነሽ ብዬ ነው ይህን ያማከርኩሽ። እንደ ዘማ እንዳታደርጊ። እንዲህ አይነት ወዳጅነት የለም። አደርገዋለሁ። እባክሽ፣ እሺ በይኝ። እሺ በኛ ሀሳብ እንለዋወጥ ብዬ እኮ ላውራሽ ብዬ ነው። እሺ በይኝ በናትሽ እሺ ወይ በቃ እሺ ወይ አሁን አታርጉው መች ይሻላል ወይ ይኸውልሽ አሁን በቅርቡ ወደ አሜሪካ እሄዳለሁ እዛ ያው ለወገኔ ገንዘብ ማሰባሰብ ስራ ሰራለሁ እና በቃ ገንዘቡ ከሰበሰብኩ በኋላ ቢሆን ይሻላል ስሜም እንዳይጠፋ በዚህ ጉዳይማ ኢንተርፖልን አላደክም ቃሊቲ እንገናኝ ምን አይነት ወዳጅ ነሽ ግን እንጂ አብረን እንብላ ባልኩ ወይ እሷ ዩማን ተለግስና ወይ ዩማን ቤት ይክፈቱላት እንዴ እነዚህ ከሆነ ደግ ሰዎች የማይበረክቱት